ይሄው እንግዲህ በቆሎ ሽልቀቃ ይዘናል። ይህንን ይመስላል በቆሎ እየሸለቀቅን ነው፣ ይታያችኋል። ያው እንግዲህ በዚህ መልኩ በቆሎ እያሸላቀቁ ነው ጓደኞቼ። ሰላም አለይኩም ወራህመቱላህ በረካቱ ሰላም ሰላም ብያለሁ፣ ውድ የተከበራችሁ የፋፊ ወሎ ቤተሰቦች ሰዎች፣ ዛሬ ሁላችሁ በቆሎ እየሸለቀቅን ነው። ያው እንግዲህ እንደነገርኳችሁ እ በዚህ መልኩ ያው በ እየሸለቀቅን አሁን ከዚህ ደግሞ ወደ ቤት እናስገባለን። እና አያችሁ ሲያምር በአይነት ነው በቀሎ አያምርም። እና በዚህ መልኩ ይሄውላችሁ እየሸለቀቅን ነው በቀሎ። እናንተም ደግሞ እስኪ እንግዲህ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው እንግዲህ የመጀመሪያ የግብርና ውጤት በቆሎ ነበር የሰራሁት። በቃ ምንም ነገር ባስተማማኝ በሚባል ደረጃ ጥሩ ውጤት አምጥቻለሁ። እና በዚህ መልኩ ነው ያው እንግዲህ አብሽሩ፣ አገዙን። ድግስ አለ፣ ድግስ ትበላላችሁ። ያው ንድፎ ተጥዷል። ንድፎ ነው ወይ ቂጣ፣ ወይ መድፎ፣ ወይ ዳቦ፣ ወይ ቆሎ ነው። በቆሎ እንደዚህ ሸረቀቅ የግድ ነው እና እየችሁት ይሄ ይኸው አገደው አንድ ቦታ ይሁን አንድ ቦታ እያደረግን እየሸለቀቀ ነው። እና በዚህም መልኩ እየሰራን ነው። አብሽሩ ብለናል። ያው ከእናንተ የሚጠበቀው ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን አበረታቱን ውዶች፣ አበረታቱኝ። ያው እንግዲህ መቼም አንድ ሰው እሰራለሁ ብሎ ሲጀምር ግዴታ ያው አንዳንድ እንትኖች ይኖራሉ። ግን ያው የእናንተን እገዛ ፈልጋለሁኝ። መዳም ቅመምነት እንደሆነ ደከመኝ ደከመኝ። እስኪ ወደ ግብርናው ዙር ያለው ደግሞ ግብርናውን እንግዲህ አበረታቱኝ አበረታቱኝ። ይኸውላችሁ አሁን እንግዲህ ደግሞ ቀጣይ ወይ ስንዴ ወይ ጤፍ ወይ ገብስም ይሆናል፣ ማንኛውንም ነገር ይሆናል። እና ይኸው በዚህ መልኩ ይኸው በዚህም በየዙሪያውን ነው እንዳይወድቅ፣ ተመሩ፣ እንዳይወድቅ ዙሪያውን ሁሉም ዙሪያውን ሆኖ ነው እንትን የሚሉት። በዚህ መልኩ ነው መሸልቀቅ ያለበት፣ ለምን አንድ ቦታ ስለሚከመር እንዳይ ወድቅ በዚህ መልኩ ይዘናል። እየሸለቀቅን ነው። አህሪቡ ብለናል። አህል አህሪቡ አህሪቡ አህሪቡ ያሁ እንግዲህ የስራ የግብርና የውጤት ከመጣሁኝ ቀጠልኩኝ። ምን ምንም አይልም ምንም አይልም። አልሐምዱሊላህ ደህና ነው። እንደ ማንኛውም እንደውም፣ ዘንድሮ ያው ታውቃላችሁ፣ ማዝያ የለም አልያዘም። ለምን እንትን ዝናብ አቋርጦታል። የኔ ግን አልሐምድሊላህ እዚህ ውሃ ምናምንም ስለነበረ ደህና ነው፣ ያው ተስፋ አላስቆረጠኝም። ምንም ማለትም፣ በዛህ አይነት መልኩ እንግዲህ ይዘናል። ማን አነሳሽ እህሉን ነው ደግሞ አያምርም? ደስ አይሉም? እነዚህ ቀዮቹ። እሰይ እንደውም ቁጥሩ አድርገሻል። ዘር አውጥተሽላችኋል። ዘር አድርገሻል ናት። ይሄ ይሄ ይቺ በጣም ቆንጆ ናት። እንሻላህ እያችሁት ይሄ ሲያምር ጌጥ አለው። በአይነት በከለር ነው አልኳችሁ እንደው በሞዴል በስነ ስርዓት ምንም የቀረ የለም። ይስቲ በልሃል ይስቲ በአይነት ነው። አሁን ይሄ አሁን ይሄ ለምሳሌ አንድ አይነት ነው። ከዛ ደግሞ አሁን ይሄ ዳሩ ይለያል። ከዛ ይሄ ደግሞ ነጭ ነው። በነጭ ይሄ ደግሞ ያው ትንሽ ከዛ ለየት ባለ መልኩ በዚህ በዚህ አይነት ሁኔታ ያው ሁሉም ይለያያል። አያችሁት በደንብ ትላልቅ ትላልቅ ነው። እሺ፣ ተረዛዘሙ እና በዚህ በዚህ አይነት መልኩ ብዙ ነው እኮ የዛ ጊዜና ቢመረትም፣ አሁን እኮ ዲካም ብቻ ነው፣ ውጤት የለውም ወላሂ። ያው ማለት እሷ እኮ ያለችው አሁን ከድሮ አኳያ፣ አዎ አሁን በፊት፣ እውነቴን ነው ወላሂ። ለእንትን ያርፋሉ ቁጭ ላሉ ቡና ምናምን ብለው እንደው ታስታውሻለሽ? ቡና ይፈላና ቁጭ ብለው በቃ እንደዚህ ይሰበሰብና በዛ በቁና

ጨርሶ ምንም እንደው ቀርሞ አርጅዎ ላይ ያ የምርት ሀገር መሻአላህ፣ ወላሂ አርገን ዱዓስ ደግነላችሁ። በጣም ደስ ይላል አረ በቃ እንደዚህ አይነት አዎ ይሄንን ይመስላል እንግዲህ እኛ ምርታችን ይኸው በየአይነቱ አይ አገዳውን ነው አሳያችኋለሁ እንትና ምርቱ ነው አገዳው ምን ያደርጋል ቢቆለል አይ አታመኝ እ መቼም ምንም አንልም። አልሐምዱሊላ ይሄንን ከጤና ጋራ በቂያችን ነው። ነጭህ ማለት ነው ይሄ በቆሎ። አሁን እንግዲህ ተመርከሶ ሲያምር፣ ደግሞ የዚህ አሁን ለምሳሌ አካባቢያችን በጣም ያምራል። እህሉ ወላ በቆሎ የሚሆን ምን ሚሆን በጣም ይለያል። እንግዲህ አላሁ አለም ምን እንደሆነ ችግሩ ምን እንደሆነ ያኔ፣ እንዴት ነው ነገሩ? አናቅሚ በቆሎም ተዘራ ምንም ተዘራ ጤፍም የኛ ሀገር ይለያል። የሆነ በቃ እንትና አለው፣ የሆነ በቃ እንጀራው የሆነ ወዝ ነገር አለው፣ ሁሉ ነገር በቃ እና ያው እንግዲህ በዚህ መልኩ ግብርናችን እንጀምረናል፣ እላችኋለሁኝ። አብሽሩልኝ። እናንተም ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ልቀጣይ ደግሞ አብረን እንደምንሳተፍ አልጠራጠርም። ቀጣይ ወይ ገብስ፣ ስንዴ፣ ጤፍ ከዚህ ከሶስት አንዱ ነው የሚዘራው። እዘረዋለሁ። በበሬ ነው ደግሞ በሬ አሁን አገዳ እዛ አገዳ ሰጥቻለሁኝ፣ አገዳ ብልቼ እሱ በበሬ ነው የማሳርሰው። ያው እንግዲህ ግብርና ሄድ ቀጥያለሁኝ። ወደፊት ኢንሻአላ ብቻ እናንተ አበረታታችሁ ላይክ ምን ትሰናላ። አሁን ለምሳሌ ሼር ማድረግ የምትችሉ ላይክ ማድረግ የምትችሉ ሌላ ካላችሁ ሼር አድርጉልኝ። ምን ችግር አለው? እኔ ደሞ በቃ መስራት ፍላጎት አለኝ። በግብርናው አለም ብሳተፍ ደስ ይለኛል። እናንተ ደሞ ብትቻላችሁ እስኪ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታታችሁኝ ይላለሁኝ። ሁላችሁንም አመሰግናለሁ። ክበሩልኝ እናንተንም ኢንሻላህ አላህ በያላችሁበት ይገዛችሁ፣ እኛንም ደግሞ አላህ በያለንበት ይገዘን። እኔ ደግሞ አገሬ ላይ አገራችን ላይ መኖር የምንፈልገውን ባገራችን ላይ ርዝቃችንን ይክፈትልን ያኑረን። እናንተን ደግሞ በዛ ያላችሁ ሁሉም በየፈለገበት በያለበት ሀገር ያኑረው እያልን ይሄ እንግዲህ በዚህ መልኩ እና ያው እንግዲህ ጅጊ ይባላል። በጅጊ ነው ድግስ አለን። በዚህ በዚህ መልኩ ነው የምን ድግስ። ለካ ዋኔ ብዙ አይደለም ብለሽ አለም። እንዴት ታዲያ እንዴት ድግስ ሊሆን ቻለ? ዘር ይባላል ለዘሬ ጥሩ ጥሩ ያን ዘር ተመርጦ ይቀመጣል። አሁን ለሚቀጥለው ማለት ነው። እኔ ከዚህ መርጭ አልገዛም። መርጭ መርጭ ስ አያችሁት? ያላህ ጉዲ እንዴ ያላህ ነገር አያችሁት! ሲያምር በየአይነቱ ልክ እንዴ ነው ጌጥ አርጎበታል። ሱብሃን አላህ ይህን ይመስላል እና ሁላችሁንም አመሰግናለሁ።